እውነተኛ ታሪክ ነው። ሐረም ላይ የሆነ ነው። አንድ ወጣት ከኢራቅ ነው የመጣው። ይህ ወጣት እንግዲህ ስራ ፍለጋ ነው የመጣው። ስዑዲ ውስጥ ስራ አጣ። የመኖሪያ ፈቃድም የለውም። ፖሊሶች ሊይዙት ይችላሉ። ሊወጣ ፈራ። ስለዚህ ሐረም ውስጥ እየራበው፣ የሰው ፊትም ሳያይ ዘምዘም ውሃ ብቻ እየጠጣ ለቀናት ቆየዛ። አንድ ጊዜ ካዕባ ጠዋፍ እያደረገ አንድ መሐረብ የተጠቀለለ ነገር ያያል ያገኛል። አንስቶ ሲመለከተው እንቁ ነው። መሐረቦ ውስጥ ያለው መቶ ሺ ሪያል ሱዑዲ የሱዑዲ መቶ ሺ ሪያል ዋጋ ያለው ትልቅ እንቁ ህይወቱን የሚቀይር ህይወቱን የሚቀይር ሐረም ውስጥ ነው ያገኘ። ይህ ልጅ አላህን ይፈራል። እዚህ ምንድን ነው ያለው አማራጭ? ቁጭ ብሎ እዛ አካባቢ ደንግጦ የሚመጣ ሰው ያን ቃጥሎ እየፈለገ የሚመጣን ሰው መጠባበቅ ጀመረ። ተመልከት። ይህ ልጅ ስራ አጧል። ወደ አገሩ ይህንን ነገር ይዞ ቢሄድ ህይወቱን መቀየር ይችላል። ግን አላህን ይፈራል። ይወጣል ይ አንድ አባት ደንግጠው እየፈለጉ እዛ አካባቢ ሲመጡ ያገኛቸዋል። ምን ሆኑ አላቸው። የሆነች ቀይ መሃረብ ጣልኩ አሉት። ምን አለው ውስጡ አላቸው። እንቁ አለው መቶ ሺህ ሪያል የገዛሁት እንቁ አለ ውስጡ ጌጥ፣ የአንገት ጌጥ። ምልክቱን ጠየቀ፣ ሰጣቸው። አስር ሺህ ሪያል እዛው ላይ አውጥተው ስላስደሰትከኝ እባክህ ተቀበለኝ አሉት ወላሂ እኔ የዚህን ስራ የምንዳ በአስር ሺህ ብር አደለም በአስር ሺህ ሪያል አደለም ከአላህ ነው የምጠብቀው አላቸው ወላሂ አልቀበልም አላቸው ተቸግሯል ይህ ልጅ ግን በፍጹም አለ እኔ ለአላህ ብዬ ነው እየመለስኩት ያለሁት ከአላህ ነው የምፈልገው አላቸው ስራ አጡ መጨረሻ ላይ ተስፋ ቆርጦ ወደ ሀገሩ እየተመለሰ እያለ በመርከብ እየሄደ የመርከብ አደጋ ይፈጠራል። ብዙ ሰዎች እንዳለቀ የወቅቱ ጋዜጦች ሁሉ ዘግበውታል። ብዙ ሰው ያለቀበት አደጋ ተፈጠረ። ይህ ወጣት ልጅ በአንዲት ጣውላ ላይ ተንሳፎ ወደ ዳርቻ ወጣ። አላህ አዘወጀል አዳ ነው ከዛ መከራ ከዛ የሚሄድበትንም አያውቅም ዝም ብሎ ጥሻውን ይዞ ሲሄድ የእግር መንገድ ያገኛል። እግር መንገዱን ተከትሎ ሲሄድ አንድ የገጠር ከተማ ውስጥ ይገባል። መስጂድ የት አለ ብሎ ሲጠይቅ መስጂድ ጋር ይገባል። ይህ ከጊዜ ከወራት ቆይታ በኋላ ማለት ነው። መስጂድ ከገባ በኋላ ሰዎች ያዩታል። አኽላቁን ወደዱለት። ቁርአን ማቅራት ትችላለህ? አወቅ እችላለሁ። በቃ የሰፈሩ ህፃናት አቅራ ይባልና እዛው ማስተማር ይጀምራል። በጣም ወደደው የአካባቢው ሰው። ለምን ይህንን ወጣት አንዲት ሴት አለች እሷን ለምን አንድርለትም ይሉና፣ ሰውየው መጡ ያናግሮታል። እኛ አንዲት ልጅ አለችን እባክህ እንደው እንዳርልህ እኛም ወደነሃል ለዚሁ ኑር ይሉታል። መርሓባ ይላል መርሓባ ይላል። ኒካህ ይደረጋል። ማታ ልክ ሲገባ አንገቷ ላይ ያንን እንቁ ያያል። የመቶ ሽር ያለው እንቁ ያንን እዛ ሐራም ላይ ይደነግጣል። ወልይ ሽታላ አንችን የዳረልኝ ሰው ይፈልገዋለሁ። ማን ነው? አጎቷ ነው። ተጠርተው መጡ። አጎት ውን በዚህ ዓመት በዚህ ጊዜ ሐራም ላይ ነበራችሁ አላቸው። አዎ ነበርን፣ እኔና የዝች ልጅ አባት ሐራም ነበር። ምን ተፈጠረ? ያ ያላቸው ምን የተለየ ነገር የተፈጠረ ነገር አለ? አይ ለዝች ልጅ ወንድሜ ብቸኛ ልጁ ነች። እዚህ ገጠር ከተማ ውስጥ አለ የተባለው ቁጥር አንድ ሀብታም ይሰውየ አንድ ልጅ ብቻ ነው ያለው። የኔ ወንድሜ ነው። አብረን ሐረም ሄደን ለዚች ልጁ የገዛው ይህ እንቁ ሐረም ላይ ጠፋው። ደንግጦ በሄደበት አንድ ወጣት ልጅ አላህን የሚፈራ መለሰለት። አስር ሺ ሪያል ልስጥህ ቢለው በፍጹም አልቀበልም አለ። ሁሌ ያ አባቷ ማለት ነው የዝቺ ልጅ አባት የኔ ወንድም አለ በሀያት እያለ ምነው ያንን ወጣት ልጅ አግኝቼ ልጄም በዳርኩት እያለ ይመኝ ነበር። ያን እንደተመኘ ወደ አኸራ ሄደ። ሁሌ ከሀሳቡ ወጥቶ አያውቅም። ያወጣት እኔ አሁን ወልዩዋን ነ አጎቷን

ብዙ ጉድ ይዞበት ሊመጣ የሚችልን ሪዝቅ አላህ በራሱ መንገድ እሱ ጋር መጣለት እዚ ሪዝቅን ፈአጅሚሉ ፊ ጠለብ በጣም ወሳኝ መልክት ነው። በተለይ በዚህ ዘ አሁን የምንገኝበት ተጨባጭ የሁላችንንም ደጅ የሚያንኳኳ ሀሳብ ብዙዎችበተለይ ምል ምንድነው አሁን በዘመናችን በጣም ስማርት የሚባል በጣም ጎበዝ የሚባለው ሰው የበለጠ የሚያጨበረብረ ሰው ሐቅ የሚፈራው ምናምን እንደሞኝ የሚታይበት ዘመን ላይ ፋራ፣ ግዜ ያለፈበት ምን ያክል የሥነ ምግባር ደረጃችን እንደወረደ የሚያሳይ ነው። አረዛቅን ስናቀው በምን አይነት መንገድ ሪዝቅ መፈለግ እንዳለብን አረዛቅ እንደነገረን ስናቅ፣ የእሱን ውዴታ ለማግኘት ስንንቀሳቀስ ግን ሪዝቃችንም ይመጣል። ረመ አን ነው የሚባለው። የሳትወድ በግድ ወዳንተ ይመጣል። ዱንያ ሁሌም ሓራም በሆነ መንገድ ገለል ስታደርጋት በሓላል ብቻ ንቃት ማለት ነው። ሓራም ሲመጣ ትንቀዋለህ። ዝሁድ ማለት አይደለ መናቅ ማለት እኮ ዝሁድ ማለት መተው፣ መናቅ ማለት ሓራም ሲመጣ ትንቀዋለህ። ሓላል መንገድ ላይ ደግሞ ጠንክረህ ትሰራና ትፈልገዋለህ ያንን ሪዝቅ ያኔ ይመጣል። ትክክለኛ ወደ አንተ ይመጣል። ተቃራኒውን አስበው። በሐራም ከፈለከው ሐላል ነገር ላይ ያለህን ጥረት ከቀነስክ ዱንያ ታሯሮጣለች እንጂ እጅህ ላይ አትገባም። የገባችሁም አታረካ፣ ሌላ ይመጣልና ሌላ ጭንቀት ትፈጥራለች። በሽታ፣ ቤት ውስጥ ሌላ ችግር ነው ሩጫው። ቪሽ ሰርክልም ይባላል። ዝም ብሎ አልቦ ማለት ነው። እማያልቅ እማያልቅ የሆነ አዙሪቱ ጀዛከማ ገባ